ሰኔ 9 2017፣ ሰበር ዜናም። ጤና ይስጥልኝ፣ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም እጀምራለሁ። በትላንትና ዕለት የፋኖ ኃይሎች መተው ጣሉ ስለተባለው ሄሊኮፕተር አዳዲስ መረጃዎች እየወጡ ነው። ይህ አብይ አህመድ መንግስት በበኩሉ ለማስተባበል ሞክሯል። የፋኖ ኃይሎች በበኩላቸው እኛንን በአርፒጂ መታናት በሚለው አቋማቸው እየጸኑ ሲሆን በሌላ በኩል አብይ አህመድ ሆን ብሎ የአማራ አመራሮችን በአንድ ሄሊኮፕተር ሰብስቦ ሊያስመታቸው ያቀደው እቅድ ነው ሲሉም አዳዲስ የመረጃ ምንጮች ወጥተዋል። ቤተ መንግስቱን ከአማራ አመራሮች የማጽዳት ስራ ነው ያሉ እንዳሉ ነው የተነገረው። የጎንደሩ ውጥረት ወደ ባህር ዳር ሊሻገር ነውም ተብሏል። ዝርዝር ዘገባም ይዘንበታል። በሌላ በኩል የፋኖ ኃይሎች በአማራ ክልል የሚያደርጉትን ውጊያም አጠናክረው ቀጥለዋል። አፋ ባሃ በጎጃም የነ አርበኛ ዘመነ ካሴ ጦር ወደፊት እየገሰገሰ ሲሆን በርካታ ከተሞችን መቆጣጠሩም ተነግሯል። በተደረጉ በርካታ ወደ ውጊያዎች የአገዛዙ ጦር ሙትና ቁስለኛም በዝቶበታል ነው የተባለው። የፋኖ ኃይሎች የተገዛዙን የጦር ካምፖች ጥሰው የገቡ ሲሆን በወሎና ጎጃም አሁን በዚህ ሰዓትም ሁለቱ ኃይሎች ጉሩምቦ ለጉሩምቦም ተናንቀዋል። የአማራ ሕዝብን በጀግንነቱ ሲያገለግል የነበረው በቅጽል ስሙም አባናደው እየተባለ የሚጠራው የሺህ ሰው ግምት የሆነው የፋኖ መሪም ብዙዎችን ረፍርፎ በክብር መስዋዕቱም ታውቋል። ዝርዝር ዘገባን ይዘንበታል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ አባይ ግድብ ንግግር አድርገዋል። ግብፅና ኢትዮጵያን በተመለከተም ያልተጠበቀ ንግግር ማድረጋቸው ተሰምተዋል። እንመለከተዋለን። ከውጭ የኢራንና የእስራኤል ጦርነት እንደቀጠለ ነው። ኢራን ሚሳኤል ማስወንጨፏን ስትቀጥል እስራኤል የኢራን ይዞታዎችን መደብደቧንም ተያይዘዋለች። እስራኤል በዛሬው ዕለትም ተጨማሪ ሁለት ከፍተኛ አመራሮችን የኢራን ጀነራሎችን መግደሏም ተረጋግጧል። ዝርዝር ይዘንበታል። እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርእስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝብ የትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ሳበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሜ ወደ ደረግኩት ዘገባ አልፋለሁ። ኢራን ትላንት ሌሊቱን በርካታ ሚሳይሎችን ወደ እስራኤል ማስወንጭፏን አሳውቃ ነበር። ይሁን እንጂ የእስራኤል መከላከያ ሚኒስትር ኢራን ባለፉት ሰዓታት ውስጥ በርካታ ሚሳይሎችን ወደ እስራኤል ተኩስ የነበረ ቢሆንም ሁሉንም አክሽፈናል፣ እስራኤል መሬት ላይ ያረፈ የኢራን ሚሳኤል የለም ሲልም ተናግረዋል። ይህ በእንዲህ እንዳለ ሀምሳ የሚጠጉ የእስራኤል ተዋጊ ጀቶች በትሄራን የኢራን የኒክሌር ፕሮጀክቶችን መሰረተ ልማቶችንና ኢላ ዓላማዎችን መምታታቸውን የእስራኤል መከላከያ ሚኒስትር አስታወቀም። ሌሊቱም ሙሉ የእስራኤል ተዋጊ ጀቶች በትሄራን ላይ እየበረሩ የኢራንን የኒክሌር ፕሮጀክት መሠረተ ልማቶችና ኢላማዎችን በሞሳድ የመረጃ መሪነት መጥተዋል ብለዋል። ጥቃቱን የኢራን መከላከያ ሚኒስቴር ዋና መስሪያ ቤት፣ የኒክሌር ፕሮጀክት ዋና መስሪያ ቤት ኤስፒ አንዲም፣ እንዲሁም የኢራን መንግስት የደበቃቸውን ተጨማሪ የኒክሌር ቦታዎችን ጨምሮ ከሰማንያ በላይ ኢላማዎችን አነጣጠረ ነበርም ተብሏል። የእስራኤል ራይዚንግ ላይሆን ኦፕሬሽን ከሶስት ቀናት ባነሰ ጊዜ ውስጥ ከአንድ መቶ ሰባ በላይ ኢላማዎችንና ከ720 በላይ ወታደራዊ መሰረተ ልማቶችን ማውደሙም ተነግረዋል። የኢራን የኒኩለር ጣቢያዎችን ማጥቃታችንን አጠናክረን እንቀጥላለን፣ ለጦር መሳሪያ ማምረቻ ወሳኝ የሆኑ ቦታዎችን እናወድማለን ሲሉም የእስራኤል ባለስልጣናት ተናግረዋል። ይህ በእንዲህ እንዳለም ተራ በተራ ተይዘዋል ተብሏል። እስራኤል በምስራቅ ኢራን በማሻኸድ አውሮፕላን ማረፊያ ውስጥ እስራኤልን ለማጥቃት ነዳጅ ሲሞ ላይ ነበረም የጦር አውሮፕላን ላይ ጥቃት አድርሳለችም ተብሏል። በዚህ የተነሳ በአካባቢው ከፍተኛ ጭስም ታይቷል የተባለው ይህ በእንዲህ እንዳለ እስራኤል በፈጸመችው ጥቃት የኢራን የስለላ ዋና አዛዥና ረዳቱም መገደላቸውን ኢራን በይፋም አስታውቃል። ከዚሁ ከኢራንና ከእስራኤል ጉዳይ ሳንወጣ እስራኤል የኢራኑን የበላይ መሪ ለመግደል የነበራትን እቅድ ትራምፕ ውድቅ ማድረጋቸው ተሰማ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪም አያቶላሊን የማኒን ለመግደል የነበራትን እቅድ ውድቅ ማድረጋቸውን ሶስት ባለስልጣናት ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ገልጸዋል። አንድ ባለስልጣን መረጃ ከሆነ ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሄሚኒን መግደል ጥሩ ሀሳብ አይደለም ሲሉም ነግረዋቸዋል። ፕሬዚዳንቱ በዚህ መረጃ ላይ በይፋ የሰጡት አስተያየት ግን የለም። ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት ትራምፕ አያቶላህን የነበራቸውን እቅድ ውድቅ ማድረጋቸውን ሮይተርስ በመዘግቡም ቢጠየቁም በቀጥታ ከማረጋገጥ ወይንም ከማስተባበል ተቆጥበዋል። ይህ በእንዲህ እንዳለ ወደ ሀገር ቤት ጉዳይ፣ ትራምፕንና ኢትዮጵያን ወደሚመለከቱ ጉዳዮች ስናልፍ የአሜሪካው ፕሬዚዳንት ትራምፕ በዛሬ መልእክታቸው በመጀመሪያው የስልጣን ዘመናቸው ዓለም አቀፍ ውጥረቶችን ማብረዳቸውን ገለጹ። በሶሻል ትሩዝ ላይ በጻፉት በዚህ መልእክታቸው በመጀመሪያው የስልጣን ዘመኔ ሰርቢያና ኮዝቮን ለበርካታ ሶስት ዓመታት የዘለቀ ውጥረት ውስጥ ነበሩ። ጦርነት ውስጥ ለመግባትም ተቃርቦ ነበር። ነገር ግን እኔ አስቆሚያቸዋለሁ ብለዋል። ትራምፕ ሲቀጥሉም ኢትዮጵያና ግብፅ በግዙፉ የአባይ ወንዝ ግድብ የተነሳ ውዝግብ ውስጥ ነበሩ። ቢያንስ አሁን ሰላም ናቸው። ይህ የሆነው ደግሞ እኔ ጣልቃ በመግባቴ ነው ካሉ በኋላ ይህ ሰላም በዚሁ ይቀጥላል የሚል ተስፋ እንዳላቸውም አስታውቀዋል። ትራምፕ እነዚህም ምሳሌዎች የጠቀሱት በእስራኤልና በኢራን መካከል በቅርቡ ሰላም እንደሚያመጡ ለመግለጽ ነው። ይህ በእንዲህ እንዳለ ትራምፕ የአሜሪካው መንግስት ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ የመጣል እቅዳለው ተባለ። ዋሽንግተን ፖስት እንደዘገበው የፕሬዚዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብፅና ጅቡቲን ጨምሮ 36 ሀገራትን የጉዞ እገዳ ከጣለባቸው ዝርዝር ውስጥ ለማካተት አቅዷል ተብሏል። ከእነዚህ ሀገራት ውስጥ 25ቱም የአፍሪካ ሀገራት ናቸውም ተብሏል። ይህ እቅድ ተግባራዊ ከሆነ በአሜሪካም የጉዞ እገዳ የተጣለባቸውን ሀገራት ቁጥር ወደ 48 ከፍ ይላልም ተብለዋል። አስቀድሞ ባለፈው ሰኞ ኤርትራን ጨምሮ የአስራ ሁለት ሀገራት ዜጎችን አሜሪካ እንዳይገቡም ተከልክለዋል። በማርኮ ሩቢዮ የተፈረመው የአሜሪካ የውጭ ጉዳይ ሚኒስተር የውስጥ ማስታወሻ እንደሚያመላክተው ሰላሳ ስድስቱ ሀገራት የቪዛ እገዳም እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በስልሳ ቀናት ውስጥ ማሟላት ይጠበቅባቸዋል። ካላሟሉ ሙሉ ወይንም ደግሞ የከፊል የቪዛ እገዳም ይጣልባቸዋል። ተብለዋል ከኢትዮጵያ ግብፅ፣ ጅቡቲ በተጨማሪም ናይጄሪያ፣ ደቡብ ሱዳን፣ አንጎላን፣ ቡርኪና ፋሶ፣ ካሜሮን፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ጋና እና አይቮሪኮስ በእቅድ ውስጥ ከተካተቱ የአፍሪካ ሀገራት ጥቂቶቹ ናቸው ተብለዋል። ዝርዝሩ የካሪቢያን የመካከለኛ የመካከለኛውን እስያና የፓስፊክ ደሴት ሀገራትንም ያካትታል ሲል የዘገበው ዲ ደብልዩ ነው። አሁን በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። አፋበሃ በጎጃም ቀጠና ዘጠነኛ ሳሙኤል አወቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ ዛሬም ከንጋት ጀምሮ በጸረ አማራዊ ብልጽግና ቡድን ወታደር ላይ ጥቃት ከፍቶ መዋሉን አስታወቀ። በዛሬ ንጋት ጀምሮ ውጊያው እየተካሄደ ያለው ከደብረ ወርቅ ከተማ በቅርብ ርቀት ላይ ልዩ ስሙ ወፍና ማዕብር ጃት ተብሎ በሚጠራው ቀጠና ላይ መሆኑን ሚዲያችን ከጦሩ ህዝብ ግንኙነት መምሪያ ያገኘው መረጃም ያመላከ ተመልክተል አሁን በዚህ ሰዓት የቀለጠም ከባድ ውጊያም እየተደረገ ሲሆን ውጊያውን እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ይህ በእንዲህ እንዳለ ንስር በለሳም ቅጣው እጅጉ ክፍለ ጦር ቆላ ሐሙሱት ዙሪያ ባደረገው ተጋድሎም ድል ተቀዳጀ። ይህ አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ንስር በለሳም ቅጣው እጅጉ ክፍለ ጦር በትላንትናው ዕለት ከአገዛዝ ወንበር አስጠባቂ ሰራዊት ጋር ለስድስት ሰዓታት ያክል የፈጀ እልህ አስጨራሽ ውጊያም አካሂደዋል ውጊያው የተካሄደው በምስራቅ በለሳ ወረዳም ቆላ ሀሙሲት ዙሪያ በምትገኘው ድግብ ጉላ ተብላ ከምትጠራው የገጠር ቀበሌ ሲሆን በዚህ ውጊያም የብልጽግና ኃይል ሙትና ከባድ ቁስለኛ ከመደረጉም በላይ የነፍሶ ከፍ መሳሪያዎችን በፋኖ ኃይሎች ገቢ ተደርገዋል። ቁጥራቸው ከ20 በላይ የሚሆኑ የመከላከያ አባላት በውጊያው እስከ ወዲያኛው ሲሸኙ፣ አስራ ሦስቱ ደግሞ ከባድ ቁስለኛ በመሆናቸው በምስራቅ በለሰ ወረዳ ዋና ከተማ ወደሚገኘው ሆስፒታል ለሕክምና የገቡ ሲሆን ስድስት የነፍሶ ከፍ መሳሪያዎችንም መማረክ ተችሏል ሲሉም የፋኖ ኃይሎች አስታውቀዋል። መነሻውን ከምስራቅ በለሳ ዋና ከተማ ከሆነችው ጓኋላ ከተማ ያደረገው የብልጽግና ኃይል ድሽቃንና ሌሎች የቡድን መሳሪያዎችን ይዞ የተንቀሳቀሰ ቢሆንም ያሰበውን ሳያሳካም ቁስለኛውንና አስክሬኑን በመኪና ጭኖ ወደ መጣበት ተመልሷል ሲሉም የአይን እማኞች ይናገራሉ። በመጨረሻም በውጊያው ላይ የተሳተፉት የንስር በለሳ ምቅጣው እጅጉ ክፍለ ጦር አባላት ሙሉ በሙሉ የብልጽግናን ኃይል አንገት አስደፍተው ማስመለሳቸውን ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋ ምስራቅ አማራ ኮር ሁለት ዞበላ አምባ ክፍለ ጦሮች አምስተኛ ሻለቃ ዳውንት ላይ ታላቅ ጀብዶ ፈጽመ አልተባለም። አፋ ምስራቅ አማራ ኮር ሁለት ዞበላ አምባ ክፍለ ጦሮች አምስተኛ ሻለቃ መነሻውን ወልዲያ ከተማ ያደረገ ማአድማ ብተናን ሚሊሻን አንድ ተሳቢ ማዳበሪያም በውድ ዋጋ ለህብረተሰቡ ለመሸጥ እየተጓዘ ባለበት ውጊያ ከፍተው በርካታውን ወታደር በመደምሰስና በማክሰል ማዳበሪያውን ከነመኪናው በመማረክ በማራገፍ ለ07 ቀበሌና ለ022 ቀበሌም በነፃ እንዳከፋፈሎም ተነግረዋል። ይህንን ውርደቱን የተከናነበው የብልጽግና ኃይል በማዳበሪያ ስም ሊዘርፍ ከደላንታ በርካታ ዙፋነ ጠባቂውን የመከላከያ ኃይል ቢያመጣም ለመልባሎቹ ብርቱ ተጋድሎ በማድረግ ወደ መጣበት መልሰው ቀጠናቸውን ይዞታቸውን በማስከበር ታላቅ ጀብዶ ፈጽመዋል ሲሎም የአካባቢው የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለም የአፋ ባሃ ጎንደር ቀጠና የታደሉ ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ጉንብሪት ቀበሌ ኢየሱስ የተባለ ልዩ ቦታ የነበረን የብልጽግናን ኃይል መደምሰሳቸውን አስታወቁም። ድንገተኛ ፈና ውስጥ የገባው የብልጽግና ኃይል አብዛኛው የተደመሰሰ ሲሆን፣ ውስኑ ተበታትኖም ራሱን ለማትረፍ ወደ ጎንደር ከተማ እግሪያው ጭም ብሎ መሸሹ ነው የተነገረው። ከፊሉ ሰራዊት ደግሞ በፋኖ ኃይሎች በምርኮም እንደተያዘ ነው እያረጋገጠ ነው። ይህ ድል የተመዘገበው በጎርጎራም የብልጽግናን ሄሊኮፍተር መንደዷን ተከትሎ በውስጡ አርበኞቻችን ድጋፍ ከተጠቀሰው ቦታም ሰፍሮ የነበረውን የብልጽግናን ጦር ጥሩ ቅጣት መቅጣት ተችሏል ሲሉም የፋኖ ኃይሎች አስታውቀዋል። ከዚህ ጋር በተያዘ የብልጽግና ኃይሎች በጎንደር የተከሰከሰችው ሄሊኮፍተር በፋኖ ኃይሎች ተመታ ሳይሆን በትላንት ለት ከጎንደር ተነስቶ በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር ቴክኒክ ችግር አጋጥሞት ነው እየተከሰከሰው ሲሎም መረጃውን ለማስተባበል እየጣሩ ነው። የችግሩ ምክንያት የሄሊኮፕተሩ አንድ ክንፍ ከአንድ ዛፍ ጋር በመጋጨቱ ነው አደጋ የደረሰው ሲሎም የብልጽግና ኃይሎች ነጭ ውሸትም እየዋሹ ነው ሲሎም የመረጃ ምንጮች ተናግረዋል። በቦታው ሁኔታውን የተከታተለው አንድ ግለሰብ ድሮም እኮ እናንተም ይህንን ያክል ጉዳት ደረሰብን ብላችሁ እውነታውን ትናገራላችሁ ብሎም ህዝቡ አይጠብቅም። ዋናው ከፍተኛ አመራሮችን ያሳፈር ሄሊኮፍተር ተመቶ መውደቁን ማመናችሁ ነው ሲልም መረጃውን አጣጥሎታል። በአማራ ክልል የሁሉም የዞንና ወረዳ እንዲሁም ከተማ አስተዳደር የፖሊስ ተቋማት የማህበራዊ ሚዲያ ገጾች ትላንትና ጎርጎራ ላይ የተከሰከሰውን ሄሊኮፍተር በቴክኒክ ችግር እንጂ በፋኖ ተመቶ አይደለም በሚል እንዲያስተባብሉ ትዕዛዝ እንደተሰጣቸውም መረጃው ደርሶናል። በዚህም ከደቂቃዎች በፊት ጀምሮ የክልሉ ኮሚኒኬሽን ቢሮ በፌስቡክ ገጾም ያሰራጨው መረጃ ሁሉም ሼር በማድረግ ተፍተፍ እያሉ ነው። ድሮም እኮ ፋኑ በፈጸመው ጥቃት ይጉዳት ደረሰብን ብላችሁ እውነታውን ትናገራላችሁ ብሎ ህዝቡ አይጠብቅም ሲልም የመረጃ ምንጫችን ይናገራል። ይህ በእንዲህ እንዳለ ከዚህ ጋር በተያዘም በተለም ዳኛቸው ቅዳሜ ገበያ በመባል የምትታወቀው ይህንን ጥርጣሬዋንም አስፍራለች። በአንድ ወቅት እስቅኤል ጋቢሳ ምን ብሎ ነበር መሰላችሁ በማለት ትጀምራለች። ዛሬም አማራ ከቤተ መንግስቱ አልለቀቀም፣ በየቦታው አማራ እንዳለ ነው በማለት ተናግሮ ነበረም። ይሄ እሳቤ የእስቅኤል ብቻ ሳይሆን የአብይና የሽመልስ በአጠቃላይ የኦሮሙማም እሳቤ ነው ትላለች። በአንድ ሄሊኮፍተር ሞልቶ ያውም አማራ ክልል ላይ ፋኖ ገደላቸው በሚል ሲስተም አማሮችን ከቤተ መንግስት ማጽዳት ያሰበው ራሷ አብይ ነበር ስትልም ትናገራለች። የቴክኒክ ችግር ዝም ብሎ የተፈጠረም አይደለም። አማራ ክልል ላይ እንዲሆንም የታሰበው እንደ ሰኔ 15 አይነት ሌላ ትኩረት ፈጥሮም አማራውን ከማባላትም አልፎም አማራዎችን ከቤተ መንግስት የማጽዳቱ ስራ ባለቤቱ አማራው እንዲሆንም ታቅደውም እየተሰራ ነበር ስትልም ጥርጣሬዋን ታሰፍራለች። ግን የታሰበው ሳይሆንላቸው ቀርቷል። ማለትም ያላትም መረጃም ትገልጻለች። ሌላው አማራ ዛሬም የሴራ ፖለቲካ አልገባውም፣ ገና ብዙ ይቀረናል፣ ዝም ብሎ መቃጠል ብቻ ነው ስትልም ትደመድማለች። ይህንን የተናገረችው ቤተልሔም ዳኛቸው ቅዳሜ ገበያ ነች። ከዚሁ ጋር በተያዘ በሰዓት 45 ኪሎ ሜትር የምትምዘገዘገው የአቫንቲ ብሉ ናይል ፈጣን ጀልባ ከባህር ዳር ሐኪሞችን በመጫን ወደ ጎርጎራ መጓዟንም አረጋግጠናል። ለምን እንደሄደች ግን እስካሁን ምንም አልተባለም። ይህ በእንዲህ እንዳለ ደግሞ እያነቡ እስከ ስታንዲሎም ባህር ዳር ላይ አዲሱ ጥረት ሊፈጠርም ይችላል ተብሏል። የባህር ዳር ከተማ አስተዳደር የክፍለ ከተማና የቀበሌ አመራሮችን የሚመጣ እንግዳ ስላለ ነጭ ልበሱም ነጭ ልብስ ብቻ

እያዋከቧቸው እንዳሉ ለማወቅ ተችሏል። ይህ የጎርጎራውን ድባብ በባህር ዳር ነጭ ልብስ ለመሸፈን እየተንደፋደፉ ያሉ ይመስላል። ለዚህም ደግሞ ወደ ባህር ዳር የሚያቀና ከፍተኛ የአገዛዙ አመራር መኖሩም እርግጥ ሆኗል። ይህ በእንዲህ እንዳለ አሳዛኝ መረጃ ተሰምቷል። አርበኛ አደማሊም አባናደው ተሰውቷል። በሽምቅና ደፈጣ እንዲሁም መደበኛ ውጊያዎች ከሰራዊቱ ፊት ሆኖም በጀግንነት በመፋለም የሚታወቀው ዝነኛው ተዋጊና አዋጊው የአማራ ፋኖ ነው። ራዊ ኃይል በወሎ ቤት አማራም ወታደራዊም ኢንዶክትሪኔሽን መምሪያም ኃላፊም የቀኝ አዝማች ይታገሶም አራጋው ተወርዋሪ ክፍለ ጦር ዋና አዛዥ እንዲሁም የንጉሥ ሚካኤል አሊ ክፍለ ጦር ዋና አዛዥ አርበኛ አደማሊም ጓደኞቹን ለጋምቦ ወረዳ ልዩ ቦታው በፊት ግንባር በብልጽግና ኃይል በተደረገባቸው ከበባም ፊት ለፊት የመጣውን የብልጽግናን ጦር ረፍርፈው በክብር መሥዋዕትነትን ከፍለዋል። አርበኛ አደማሊም በአንድ ዓለም የሚበዛበት የበዛበት ለጋምቦ ወረዳ እጅግ ፍቱን መድኃኒት ነበር ይሉታል ጓዶች። በውጊያው አርበኛ ደማሊም አባናደው በርካቶች ረፍርፎ መስዋዕቱን የተገለጸው ለመላው የአማራ ህዝብና ለቤተሰቦቹን መጽናናትን እየተመኘን በቀጥታ ወደ ቀጣው መረጃ ያልፋለሁ። ወደ መጨረሻው የጦር ግንባር መረጃ ያልፋለሁ። የአማራ ፋኑ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶች ደርሰውኛል። ነሆ እንደሚከተለው አቀርበዋለሁ። ፋባሃ በጎጃም አምስተኛ ክፍለ ጦር ራስ ቢትወድድ መንገሻም አቲ ከም አምስተኛ ክፍለ ጦር የወርቅ አባይ ብርጌድ ሁዲት ዙሪያም አንበር ከተማና ላሊበላ ከተማ ላይ የብልጽግናን ኃይል ሲያራግፈው ውለዋል። በትላንትና ሁለት የምድር ድሮን የቀትር እሳት የበረሃ ነበልባሎች ተብሎ የሚጠሩት የወርቅ አባይ ብርጌድ ላሊበላ ጉምዞች ሰፈር የአንዱ ቄት አፋሽ መቀነት በጣሽ ይህ አብይን ሰራዊት ከጠዋት ሁለት ሰዓት ላይ ጀምረው እስከ ምሽት ሶስት ሰዓት አፈር ሲያስግጡት መዋላቸውን በርካታውን ሙትና ቁስለኛ ማድረጋቸውን የአካባቢው የአይን ማኞች ገልጸዋል። በሌላ በኩል ኮሮኔል ታደሰ ሙሉ ነብርጌድ ልዩ ኦፕሬሽንም ሰርቷል። ይህ ኮረኔል ታደሰ ሙሉ ነብርጌድ በትላንትና ዕለት ዳጊ ካምፕ ላይ ተወርውረው በመግባት ንስሮቹ ምግዮን ሻለቃ የብልጽግናን ኃይል የአርሶ አደሩን መሳሪያ አስወረዳለሁ በማለት በገጠር እየተንቀሳቀሰ ሲሆን ንስሮቹ በተደራጀ መረጃ ተከታትለው በተጸና መንገድ ለብዙ ወራት ይዘውት የቆዩትን ምሽግ ሰብረው በመግባት በርካታ የሆነ የዝናብ ልብሶችን መማረክ የቻሉ ሲሆን ለረጅም ወራት ካምፕ አድርጊ የቆዩበትን ቦታ የነበረውን በማውደም ቁሳ ጉዳት በማድረስ የብልጽግና ንቅድ በማክሸፍ ውጤታማ በሆነ መንገድ ግዳጃቸውን ፈጽመዋል ሲል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም አስታውቋል። ይህ በእንዲህ እንዳለም ይህ የብልጽግና ኃይል እየፈራረሰ ለፋኖ እጁን እየሰጠም ነው። የቀኝ አዝማች ስሜነ ደስታ ብርጌድ ምትን መቋቋም ያቃተው አስተር ሚሊሻ መሳሪያቸውን ጥለው ወደ በረሃ መሸሻቸው ታውቋል። የአፋ ባሀ ጎጃም ምድር ክፍለ ጦር የቀኝ አዝማች ስሜነ ደስታ አናብስቶች አገዛዙ አለኝ የሚለውን ለቃ ይበልጣልን ወደ ላይኛው ከላኩት በኋላ አገዛዞ አገዛዙ መንደር ያለ አጥባ የለብሰ ሚሊሻ እያላበው እንደሆነም ተረጋግጧል። በሌላ በኩል ቀኝ ኢትዮፕቴ የንጉስ ስድስተኛ ክፍለ ጦር በላይ ዘለቀ ብርጌድን የተቀላቀሉ የመከላከያ ሰራዊትን ቁጥራቸው ጨምረዋል። ምርኮኛው ብርሃኑ ጁላ የሚመራው የአብይ ስልጣን አስጠባቂ ሰራዊት ወጣቶችን እያፈነ ወደ ማሰልጠኛ ቢያስገባም እንዳሰበው ሳይሆንለት ቀርቷል። ተባለው ተረጋግተው ሰልጥነው ሊዋጉለት ቀርቶ ወደ ቤተሰቦቻ ቤታችን ሸኙኝ በማለት የአፋ ባህን ደጅ እየጸኑ ይገኛሉ። ፋኖም ከእለት ጉርሱ ቀንሶም እያበላና እያጠጣ ወደ ቤተሰቦቻቸው የሸኛቸው መሆኑን ለሰፊው የኢትዮጵያ ሕዝብ ለማሳወቅ እንወዳለን ሲሉ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ማሳወቀዋል። በጎጃም ዘርዝረን የማንጨርሳቸው በርካታ ቦታዎች ላይ የአገዛዙ ጦር እየከዳ የፋኖ ኃይሎችን እየተቀላቀለ ነው። አፋብሃ በጎጃም አምስተኛ ክፍለ ጦር ድል መቀዳጀቱን አስታወቀ። አፋ በጎጃም ራስ ቢትወድድ መንገሻ አቲከም አምስተኛ ክፍለ ጦር የወርቅ አባይ ብርጌድ እሁድ ዙሪያ አንበር ከተማና ላሊበላ ከተማ ላይ የብልጽግናን ኃይል ሲያረግፈው ውለዋል። በትላንትናው ዕለት የምድር ድሮን የቀትር እሳት የበረሃ ነበልባሎች እየተባሉ የሚጠሩት የወርቅ አባይ ብርጌድ ላሊበላ ጉምዞች ሰፈር የብልጽግናን ሰራዊት ከጠዋት ሁለት ሰዓት ላይ ጀምረው እስከ ምሽት ሶስት ሰዓት ከአርባም አፈር ሲያስግጡት መዋላቸውን በአምስት ባጃጅ ዘጠኝ ሙትና ስድስት ቁስ ኛም አስታክፈው መመለሳቸውን የአይን እማኞች ገለጹ። በሌላ አቅጣጫ አምበር ላይ ቁምስቅሎን አሳይተው ሸርጋታው ሚሊሻ ድረቱ ስኩያፏጭ ድረስ ወደ መጣበት አስሩጠው መልሰውታል። የምድር ድሮኖቹ ታሪክ ሰሪዎቹም የወርቅ አባይ ብርጌድ ግዙፉና የብልጽግና ፔርሙዳ የሆነውን ራስ ቤተወደድ መንገሻም አቲ ከአምስተኛ ክፍለ ጦር ጥልቅ ሪፎርም አድርገው በክፍለ ጦር ወታደራዊ አዛዥ ዝምተኛው ገዳይ በመባል የሚታወቀው ይበልጣል መልካሙ በ የክፍለ ጦሩ ሰብሳቢ በሳቱ ጉማጅ አርበኛ ደመላሽ አድነው በመምራት አርበኛ ደመላሽ አድነው መምራት ከጀመሩ ወዲህም ከአስር በላይ አውደ ውጊያ በማድረግ ከተማረኩ ውጭ 82 ሙትና 94 ቁስለኛ በማድረግና በርካታ የጦር መሳሪያዎች በመማረክ በብልጽግና ኃይል ላይ ከፍተኛ ኪሳራን ማድረግ ይህ በእንዲህ እንዳለም አስር ሚሊሻ መሳሪያውን ጥሎ ሲሸሽ የአፋባ ጎጃ መጎ ምድር ክፍለ ጦር የቀኝ ሰሜነ ደስታ ደስታን አናብስቶች አገዛዙ አለኝ የሚለውን ሀምሳ ለቃ ይበልጣልን ወደ ላይኛው ከላኩት በኋላ በአገዛዙ መንደር ያለው አጥባይ ለብሴ ሚሊሻ እያላባው ነው። ዛሬ ሌሊት አስር አጥባይ ለብሴ ሚሊሻ መሳሪያውን ጥሎ ወደ በረሃም ተሰዷል። ይህ በእንዲህ እንዳለ ጊዮን ብርጌድ በሰከላም ከባድ ድል ተቀዳጅቷል። በዛሬው ዕለት የአፋ ጎጃም ቀጠና ተወርዋሪ ኮማንዶዎችና የጎጃም የጎጃ ማኮምድር ሶስተኛ ክፍለ ጦር ጊዮን ብርጌድ አይበገደው ግትም ሻለቃ በአንድ ላይ ጥምረት በመፍጠር ከሰከላ ወረዳም ግሻ አባይ ከተማም ሳንግባ ቀበሌ መሽጎ በእግረኛ ሰላማዊ ሰዎችን በደሽቃም በግፍ ሲደበደብ የነበረውን የብልጽግና ኃይል ላይ መብረቅ የጥቃት የሰነዘሩበት ሲሆን፣ የብልጽግና ኃይል እግሬ አውጪኝ ብሎም የያዘውን በየመንገዱም እያዝረከረከ መፈርጠጧል። በዚህ አውደ ውጊያም የብልጽግና ኃይል ሲጠቀምበት ሊቶች የነበረ 11 ካርቶን ባለ 1 ሊትር ዘይት 6 ካርቶን ብስኮት፣ አንድ አስቃጥላና በርካታ የድሽቃ ጥይት፣ 150 የብሬን ተተኳሽ፣ 300 የክላሽ ተተኳሽ በክንደ ነበልባሎቹ የተማረከ ሲሆን አራት አገዛዙ ኃይል መቁሰላቸው ነው እየተነገረው። ይህ በእንዲህ እንዳለ ደግሞ ኬላ አካባቢ ይንቀሳቀስ የነበረ የብልጽግና ኃይል ላይ እርምጃም ተወስዷል። የደፈጣም ኤክስፖርቶቹ የአፋ ብሃ ጎጃም ቀጠና ጎጃም አገው ምድር ኤፍሬም አጥናፉ ብርጌድ ረመጦች በትላንትናው እለት በብልጽግና ኃይል ላይ በወሰዱት የደፈጣ ጥቃት ብዛት ያለው የአብይ አህመድ ታጣቂም እንደወጣ ቀርቷል። በዚህ ከአዲስ ቅደም ከተማ ወደ ዳንግላ ከተማ ከሚወስደው መስመር መካከል አሸዋ ቀበሌ አካባቢ ኬላ ዘርግቶም አላፊ አግዳሚውን እየዘረፈ ከሚተዳደረው የአሸባሪው ብልጽግና ታጣቂ ቡድን ላይ በተወሰደ የደፈጣ ጥቃት በብልጽግና ኃይል ላይ ከፍ ያለም ሰብዓዊና ምቁሳዊ ኪሳራ መድረሱ ነው እየተረጋገጠው። ኦፕሬሽኑ አመሻሽ 11 ሰዓት ተኩል ጀምሮ እስከ ምሽቱ 12 ሰዓት ለደቂቃ የቆየ ውጤታማ የደፈጣ ኦፕሬሽን ሲሆን በዚህ ለ30 ደቂቃ በቆየ የደፈጣ ጥቃት ስምንት የብልጽግና ኃይል ቡድን ታጣቂዎች ወዲያውኑ ሲደመሰሱ ከ በላይ ቁስለኛ በመሆን ከአዲስ ቀደም ከተማ ተንቀሳቅሶ በደመነፍስ ነፍስ እየተኮሰን በተሽከርካሪ ተጭኖ በደረሰ የአብይ አህመድ መከላከያ ተለቅመው በመነሳት ስድስት ቁስለኛ ወደ ሆስፒታል 8 የተደመሰሰ እድል ቢሶችም ወደ ጅምላ ቀበራቸው በከባድ መሳሪያ ታጅበው ተወስደዋል። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።